አደራ ውሃ ቀጠነ እንዲያት ይያለችኝ። እኔን ነው ህም የሆነ ነገር ይሄንን ነው ይሄንን ነው ይሄንን ነው የቀረጸው ምን ምንድን ነው? ቡታጅራ ጅራ ባለፈው እንትን የተነሳው ፎቶ ነው መኪና ውስጥ ሆኖ እና፣ ምን ችግር አለው? ወይስ ሌላ አለ? እኔ ኢንስታግራም ላይ ያየሁት አዎ። እኔ ወዲ ስራ እየሰጠ ነው ይሄው። እኔ የገረመኝ ምን እንደሆነ ታውቃላችሁ? ማለት ነው ወይ የሆነ ንግግር ላይ ማለት ነው እሱን አንጥተው እዛው አሁን የሚለቁኝ የሚጀላለቁ ሴቶቹ ምን እየሆኑ ነው? ነቀሩ እንዴ?

ዝም ብለን አይዲ አንስጠው። ዝም በሉ በቃ፣ ይብስባቸዋል። አሁን ቅድም ጭውያችሁ እንደጀመራችሁ በዛ ጭውያችሁ፣ የኔ ወርቅ አንቺ ዝንጀሮ ጠባቂ ማለት ነው። ዝንጀሮ ጠብቂ፣ ዘበሽ ዝንጀሮ። አሁን የት እንደነበርኩ አላውቅም እኔ ፖስቼ ልምጣያ ሆኖንተውን ባካቸው

I miss you እናንተ ዛሬ እልከኛን አይተሻታል? እንደ እንዴ አይ ሚስ ዩ ታች እንትን እየጻፍሽ ነው። ሚስ ዩ ኮሜንት ላይ አይታችኋል። ኑ ኑ እየተመታችሁ ነይ፣ ነይ፣ ነይ ልጣልጡ ነይ፣ የተመታሽ? ነይ ምን ሆናችሁ ነው የተራገፋችሁት ልጣልጡ?

ይጣሉ ምን ውስጥ ገብታ ነው? ኧረ፣ አውሩ ምንድን ነው? ሶሪ አላየውችም ለራሴ ዚህ ድምፅ የለውም መስዬ። እንዴት ነሽ? ደህና ነሽ? ኧረ፣ አለው እኔ ጸጥ ሲባል የኔ ነው ብዬ ነበረ?

ለምን ነገር ግን በእናትሽ ትንሽ እኔ እኮ ሲጀመር ብያለሁ፣ አሁን ማታ ነው ብያለሁ። እስከ ማታ ምንም ደ ጂዲ በመጣች እንቺ እንታ አላችሁ እንዴ? አንቺ ሰባተኛ ዓለም ጦርነት ደርሰሽ መጣሽ? እኛ ስንት ነገር አየን ባት አላችሁ። ወይ አንቺ ሰባተኛ ዓለም ጦርነት ደርሰሽ መጣሽ? ወዲያ ወዲህ ብዬ በአንደኛው ስልኬ ፖስት የሚስል ቆይ የሆነ ቆይ እኔ ግን ጨረቃ ግን ነፍስሽ አይማርም። እናውርት ጨረቃ እናውርዳት እኔ ልግባ እየተባለ እስኪ ዛሬ እኔ ልማራት ምናምን ስትማሪ ሁሉ አለሽ ነበረ። ወደ ላይ ወጥቼ ነበር ግን አሚና መታ። በቃ ጨረቃ እናውርጃት፣ አታወራም። እኔ ልግባ አለች። እስኪ እገትኛለች ማለት ነው እስ ዝም በለው እንዴ፣ ለምን ለምን ዝም ሁሉ ጠይቅ እኮ ነው። በእናትሽ አትጠይቂ ኦብሴ፣ ምን ታረግሽ ኦብሴ፣ ፖስት አለኝ እንዴ፣ ሄደሽ ምንድን ነው ብሎ በእናትሽ፣ ምንድን ነው ለኤርታሽርከተለየሽኝ ከተስማማሽ ኖረው ምን ነው? ማንን ያ ምንቴ ነው? ምን የሚባለው? ሥሩ ሰላም እንደሌለ ማየት ዝም ብለሽ ተስፋ፣ አይኖረሽ ይሄን ብቻ ወቂ። ሌላይዛር እንደዚህ ከዘፈነች እየሳቀች ሃይሚ ዘፈነ። ሃይሚ ዘፍነው መጨረሻው አይተሽዋል። መጨረሻ እንትን አይተሽዋል። ከአንተ ሌላ ይቅር ይቅር እኮ ማለት ምንም አልፈልግም፣ እሄዳለሁ

አጣሽ አይደለም አጣክሳክ መንታጭው ይንስ ያለልሽ ሆኖ እንትን የሚሉት ይሄን ዘፈን በፊትም ይዘፍነው ነበር። በምንድን ነው ሌላ ሙዚቃ አትሆንም? ይሄን ሙዚቃ የምለቀው በማርያም መረብአካፍ ት እኛ እኮ ዝም ብለናል። በቃ ዝጉት።

እኔ ሲጀመርም አልተደሰቱም በሙዚቃው በጣም በእሷ ሙዚቃ አንድ ነገር ነገር ነገር ነው ማወራችሁ እንኳን ሳይደለም ቤተሰብ መሃል ሆነ፣ ዛቶ ቤተሰብ ሆነ አንድ ነገር ግን አድምጡ። ፀብም ይሁን ፍቅርም ይሁን ያሉ ቤተሰብ አዲስ አበባ ሆኑ ያሉ ነገር እንትን ብለው ተወጥተዋል አሁን ያሉት ቤተሰብ አለ እዚህ ጋ ቤተሰብ አለ እዚህ ጋ ቤተሰብ አለ ቅድዬ እንዴት ነህ ጥሩ ነገር አስቡ አይምሯችሁ ላይ ኧረ በኢየሱስ ስም ሆናችሁ እሺ ሰአዲ አንቺም ጀግና ጀግና እያጫወተች ነው እንደ እኔ እኮ እነሱ እንትን ከሆነ ቤተሰብ ምን አገባው እንዲ እነሱ ምን ምን ሆኑ ቆይ አሁን የሆኑት ነገር አሁንም ግን በትንሽ ነገር እንትን ስለሚሄድ ያስፈራል። ምንም ነገር ነው። ምንም ነገር የለም። ኡፍ ወይኔ፣ ምን አልኳሁን እኔ ምን ምንም ነገር የለም። ለምን መሰላችሁ? አንድም ሲሆኑ ሙዚቃ የሚለቁት ሙዚቃ ታውቁታላችሁ እናንተ ይህን ሙዚቃ አይደለም። ምንድረ ዝጋታ ሁሉ ማለት ነው። እኔ ሳወራ ቅድም ዝም ስትሉ አሁን ምን እንደምትንጫጭ